አገር በትርክት ነው የሚገነባው ያለ ትርክት የተገነባ ሀገርም በአለም ላይ የለም የሚፈርሰውም በትርክት ነው የሚገነባውም በትርክት አሜሪካን የገነባት ትርክት ነው ቻይናን የገነባት ትርክት ነው የለውጡ መንግስት እየሰራ ያለው በአራት አንጓዎች ነው አንዱ የገዥ ትርክት አንጓ ህብረ ብሔራዊ አንድነትን ማጽናት ነው ሁለተኛው ራሱን ገዥ ትርክትን ማስረጽ ነው ኢትዮጵያ ውስጥ ንዑሳን ትርክቶች አሉ እሱ መኖሩ ነውር አይደለም ከፋፋይ ትርክቶች አሉ፣ እሱ ባይኖር ጥሩ ነበር። ነጠላ ትርክቶች አሉ፣ እሱም መኖሩ ችግር የለም የሰው ባህሪ ነው። እንደ ሀገር በጀት የምንመድበው እንደ ሀገር መዋቅር የምንሰጠው እንደ ሀገር በትምህርት ስርዓት የምናካትተው እንደ ሀገር በንግግሮቻችን ውስጥ የምናካትተው እንደ ሀገር በሀውልቶቻችን በሙዚየሞቻችንና በሌሎች ነገሮች የምናካትተው እንደ ሀገር የሰው ሀይል የምንመድብበት እንደ ሀገር ሚዲያዎቻችን የሚናገሩበት ኪነ ጥበባችን የሚናገረው ለየትኛው ነው ነው ትልቁ ነገር። ይህንን ባበረታን ቁጥርና ለዚህ ግንባታ እነዚህን ሁሉ አቅሞች በተጠቀምን ቁጥር ንኡሳን ትርክቶችም ነጠላ ትርክቶችም በአቅማቸው ብቻ መኖር ይጀምራሉ። አፍራሽ ትርክቶች ደግሞ ይጠፋሉ።